ሰላም ጤና ስትልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ እየደረሳችሁ ያንድ የጥቅምት 24 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን ቆዩ። ያንድ የሰዓቱን ዜናዎች እርሶቹን አስቀድመን እናስታውቃችኋለን። የብልጽግናው ሠራዊት በጅምላ መፍረሱን ቀጥሏል። የብልጽግናው ሊቀመንበር ደጋግመው አስተማማኝ መከላከያ አለን ብለው የሚናገሩለት ኤሊት ፎርስ ተብሎ የሚጠራው ኃይል በጅምላ እየፈረሰ ፋኖን መቀላቀሉን ቀጥሏል። የብልጽግናው ፍላጎት ኢትዮጵያን እንድትፈርስ ነው። ለዚህ ነው የኦሮሞ ሕዝብ ምሽጋ አድርጎ በአማራ ሕዝብ ላይ ጦርነት የከፈተው ሲል የሚናገረው የኦሮሚያ ክልል ተወላጅ አየር ወለድ አባል ስለ ፋኖ ስለ አማራ ሕዝብ ትግልና ስለ ብልጽግና ነውር ሰፊ ማብራሪያ ሰጥቷል። የሾውን ትጋለው በዜናችን የምትሰሙት ቀዳሚ ነው። ብልጽግና አራት ኮሎኔሎች ጦር እየመሩ ከ600 በላይ ሰራዊቱን ጭኖ የፋኖ መሪውን ከበባ ለማድረግ ገብቶ ራሱ ከበባ ውስጥ ገብቷል። በቀጥነው የሚገኘውን የፋኖ ጥምረት ለብልጽግናው ሰራዊት ከባድ ህመም ፈጥሮበታል። የጎንደሩን ተጋድሎ ዝርዝር መረጃ በዜናችን ትሰሙታላችሁ። ወሎ ላይ ፋኖ በታላቅ ድል ቀጥሏል። ወሎ ላይ ብርቱምት የተመታው የብልጽግናው ጦር የፈጸመው የጦር ወንጀልና ፋኖ የተቀዳጀውን ድል ዝርዝሩ በዜናችን ይደመጣል። ህዋትና ብልጽግና በፍኝ ተመካከረው ያስጨረሱትን የድሃ ልጅ በአደባባይ ወጥተ ይወቃቀሱበታል። ጥቅምት አራት ቀን የተፈጸመው ክህደትና አሁንም ከክደት የማይመለሱት ሁለቱ ቡድኖች በዛሬው መግለጫቸው እርስ በርስ እየተነጃጀሉ ነው። እነሸቴ ሞገስን የገበረው የአማራ ህዝብ ደግሞ ከዚያን ዕለት ጀምሮ የተከፈተበትን የዘር ማጥፋት በብርታት እየመከተ ይገኛል። ብልጽግናና ህዋት የቆመሩበት የሰሜን ህዝብ እንዴት ነበረ የተጠቀው የሚለውን በዝርዝር ዜናችን አሰናድተነዋል። የህዋቱ መሪም የሰጠው ታሪካዊ ምስክርነት በዜናችን ተካትቷል። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ ያልን በቀጥታ ወደ ዝርዝር ዘገባው እናምራለን። ለከበባ የገባውን ጦር ከበን መትነዋል። ፋኖም የብልጽግናው ምስራቅ ስምንት መቶ አራተኛ ኮር ሰራይት በአራት ኮሎኔሎች የተመራ ከፍተኛ ቁጥር ያለውን ኃይሉን ይዞ ወደ ስማዳ አውራጃ ሞጃ ወረዳ ገብቶ በፋኖ ላይ የከፈተው ውጊያ በፋኖ ብርቱ ክንድ ተመክቶበታል ሲል የአፋድ ጎንደር ጠቅላይ ግዛት እዝ ጀነራል ኃይሌ ዘውባን ክፍለ ጦር ቃል አቀባይ አርበኛ ሳሙኤል ጌታውን ተናገረም። አርበኛ ጌታውን ከትናንት ጀምሮ በቀጠናው እየተካሄደ ያለውን ውጊያ ለጣና ቴሌቪዥን ሲገልጽ ብልጽግና በአራት ኮሎኔሎች የተመራ ጦር ነበር ከዞኑ ዋና ከተማ ደብረታቦር ወደ ስማዳ ይዞ የገባው። ይህንን ከበባ ሲያደርግ ደግሞ ያውኑ ለሰባተኛ ጊዜ ነው ብሏል። ከቀደሙት ዘመቻዎቹ በተለየ መልኩ የሰው ኃይል ጨምሮና የውጊያ ስልትንም ቀ